የሚል የዳነውን ግን የማይጠይቅ ጆሮም የማይሰማ አይኑም የማያይ ሰንካላ ጋንንታዊ ማንነትን የተላበሰ አድማጭ ተመልካች ስላላችሁ እንጂ እናንተ ኢትዮጵያ አበቃላት ካላችሁ ስንት ነበር? ኢትዮጵያ አበቃላት ብላችሁ ገንዘብ የምትሰበሰቡ ሰዎች የእናንተ ትንፋስ ያላበቃው ከእናንተ በታች የወደቁ አድማጭ ተመልካቾች፣ እብሪተኞች፣ ክፉዎች፣ አውሬዎች ስለሚያደንበ

አሁን እንኳን እንደዚህ የማስታወሱ ምንድነው? ትናንት ሁለት ዓመት አልፎታል። ወይም ይሄ ጃዊሳ ቡድን ከጀመረ ጀምሮ በአንደኛው ወር ላይ እየተናገርነው ነው ነበር። በዛን ሰዓት ሰው ቢሰማን ኖሮ ብዙ ሰው እናድና ነው። ዛሬ ዛሬም የምንናገረውን ሰው ቢሰማን ነገ ደግሞ ምን እናድርገው አለ ማለት ነው። እሱን ትኩረት ለመስጠት ነው እንጂ ሰው የሚወደውን ያደርጋል። ግን አምኖና ኃላፊነት ውስጥ ነው

ለማሸነፍ እና ከስልጣን ጋር ሰዎች ሲያወሩ በጣም ነው የምናደደው። የራሱን ህዝብ ናም ከህዝብ ጋር ከክብር ጋር ሰዎች ሲያነሷቸው ጀስት የነዛን ሰዎች ተልኮ እንዳራመዱ አድርጌ ነው የምረዳው። አላማቸው ማንኛውም ቢሆን መጀመሪያ አጥፍቶ በኋላ ራሱ እንዲጠፋ ተደርጎ የተሰራ እንጂ ኢትዮጵያ እንድታሸንፍ ቢሆን ፋኖ፣ ህዋት ሸኔ ምናምን ተብሎ አይዋቀርም በቀላሉ ኮኔክሽን ብለው ካወቀው ጋር የኦሮሞን ህዝብ ካብይ ከኦሮሞ ልጆች ነፃ እናውጣ የሚል እብድ አይመጣም። በሁሉም ነገር ላይ ግን እኛ እየተባላን ያንን ጥፋት ስፖንሰር እያደረጉ የሚጫወቱ የውጭ ጥራቶቻችን እንዲያሸንፉ ምድረክ ሚኒስት ይህ ከአሸናፊነት ጋር፣ ከክብር ጋር ከምን ጋር እንደሆነ ጥግ ማሰት በራሱ ጥፋት። ህዋት ቢባል የመጀመሪያ ትግራይ ውስጥ ከተመሰረተ የትግራይን ህዝብ በልቶ የተፈጠረ በልቶ የሚኖር እየበላ የሚሞት አማራ ክልል ላይ አማራ አማራ እያለ የሚመጣ ካለ የአማራን ህዝብ እየበላ ያደገ ያንን በልቶ የሚጨርስ እዛው ህዝብን ጨርሶና ጨርሶ የሚጠፋ አውሬ ነው። ኦሮሚያ ክልል ላይ እንደዚሁ ያንን ህዝብ ለመብላት ለማጥፋት የሚሰሩ እነሱም ህዝቡም ተያይዞ እንዲጠፋ የሚደረግ አሻጥር መሆኑ ምንም ነገር ሳይባል በቃ ይወሰድ ከሌላ አሸንፍ ነው። ገንዘብ እንኳን ከፍለው እንኳን የሚዲያ ሽፋን ሰጥተው እንኳን ቅ ሰጥቷቸው እንኳን እንደዚ አይነት ነገር ሊያደርጓቸው ይቅርና እናንተ ገንዘብ እየከፈላችሁ ቢሆን አንድ ነገር አይነጓችሁም። አንዲት ነገር በቀላሉ ሲጠይቁ እስክንድርን ከአዲስ አበባ ውስጥ መሳይን ከሆነ ቦታ አምጥተው ዘመነን ከዛ መሬን ከዛ ማንም የሚባለውን ደግሞ ጎንደር አካባቢ ላይ የሚጮሁ ሰዎች ለምን ይመስላል? ከዚህ ጋር የሚሰበሰቡ ሰዎች እጅግ በጣም የተረገሙ ናቸው የምለው ይህን ነገር ገጣጥሞ ማየት አይቻልም። እስከ ታንኩ፣ እስከ ጥፋት ኔትወርኩ፣ እስከ እብሪቱ የሰላሳ ምናምን አመት የጥፋት ተሞክሮ ይዞ የተነሳው ህዋትና ግብረአበሮችን ልኩን ያስያዘ ኢትዮጵያዊ ነው ያለው ኢትዮጵያ ውስጥ አሁን እንደ መንግስት የናሽን ለምን አይወስድም? ዛሬ ላይ የምንጠይቀው ምንድን ነው? ለምንድን ነው በጭካኔ እርምጃ ወስዶ ነገሮችን ማጥራት የማይችለው የኢትዮጵያ መንግስት? ዛሬ የምንጠይቀው ጠይቀው። በዛን ጊዜ የነበረው ሌላ ነው። ዛሬ ግን ድሮን አለ። ሌባ አባይ እንደዚህ፣ ጠቅላይ ሚኒስትሩ ተናግረዋል። ስኬት ሲመጣ ያንን የማስጠበቅ አቅምት አልፈጠርም ያገኘ ነው። ስኬት በራሱ ጥላት ሊያበዛብን ስለሚችል ነገሮች በዛው ልክ አብሮ ማደግ አለባቸው ብሏል። ለምንድነው መንገዶች የማይከፈቱ? ለምንድነው ትምህርት ቤት ላይ እንደዚህ የሚፈጽሙ ሰዎች እንትን የሚሉት? ለምንድነው በገዳማትና በቤተ በቤተክርስቲያን ላይ የተወሸቁ ሰዎችም ካሉ ሰዎች ኃላፊነት ወስደው የሚሰሩ የማይደረገው፣ እና የመንግስትንም አቅም የሚያሳይ የጭካኔ እርምጃ የማይወሰደው የጭካኔ እርምጃ? ይሄ ሁሉ ነገር ደግሞ እንዲቆም ከተፈለገ አሰብ መገኘት አለበት። የኤርትራ እውቅና መነሳት አለበት በአስቸኳይ የኤርትራ እውቅና መነሳት አለ። የሻቢያ እና ግብረአበሮቹ እስትንፋስ መቋረጥ አለ። አለንበት ድረስ እየመጡ አላስቀምጠን የሚሉ የጥፋት እጆችን መቁረጥ ያቃፈ ለምን የገንዘብ ትራንዛክሽኑ ለምንድን ነው ማይገ በቦርደር ላይ ከመተማ ጀምሮ እኔ በተለያየ ጊዜ የተናገርኩታል። ከኤርትራ ተነስቶ በቃፍታ ሁመራ፣ በአልፋሽቃ፣ በመተማ ዮሐንስ በነፍስ ገበያ አድርጎ የሚሄደው በቲያ በኩል አድርጎ ድንበር ድንበሩን ተከትሎ የሚሄድ እና የተለያዩ የሽብር ቡድኖችን የሚዋቀሩበት ብቻ ነው እንጂ የሽብር ቡድኖች ከአንድ ቦታ ነው የሚሄዱ። መተማ አካባቢ የቅማንት ኮሚቴ ተግባር በዛ መጥተው የሚዋጉት ህዋቶች ነበሩ። አሁን ፋኖ የሚል ለጥፈዋል። በሁሉም ላይ ግን አንድ ናቸው። እዚ ወልዲያ ላይ በሰሞኑ ያያችሁት ከሃምሳ በላይ የህዋት የህዋት አሽከሮች የህዋት መረጋገጫ የሆኑት የህዋት ሸቀጦች ነው የምንላቸው። አሁን የህዋት ሸቀጦች ነው የምንላቸው፣ እንደ ትግራይ ህዝብ አይደለም እንላቸው። አሁን ህዋትን እናድናለን የሚሉ ሰዎች ካሉ የህዋት ሸቀጦች ናቸው፣ ብትሞቱም ይገባችኋል የሚል ድምዳሜ ነው። ምሰ የህዋት ሸቀጦች ከአምሳ በላይ የሻቢያ ርካሾች የሻቢያ ቆሻሾች ማለት ቆሻሻ የአማራ ህዝብ የኢትዮጵያ ህዝብ ምን ነካ ብላችሁ ነው መጣችሁ ህዝብ ምታጠቁ? ስለዚህ በሚገባው ማናገር ላይ ቆራጥ መሆን ያስፈልጋል። ያ እንደሚሆንም በማሰብ እና ያ መሳሪያ እየመጣ እዛ ድረስ እንደሚሄድ ይሄን ለመቁረጥ እዛው መነሻው ላይ ስለዚህ ከህግ አንፃር ባለፈውን ይህን እውቅና ማንሳት ብቻ አይደለም ሌላ ሌላ ዓለም አቀፍ ህጎች ህጎችን የሚጠብቅ የሚያስጠብቅ በነዛ የሚዳኝ የሚዳኝ የህግን የበላይነት እውቅና የሚሰጥና የሚያከብር አክብሮም የሚሄድ ዓለም ላይ መንግስታት ስለጠፍ ባለቤት አልባ የሆነችዋ ጉልበታም ረጋጭ በዝባዥና አምባገነኖች የሚፈነጩባት ስለሆነ ነው እንጂ ሆርን ሪቪው ያነሳው እሱ ብቻ ሌላም ህግ መስራት በጣም ብዙ ሆኒ ኢትዮጵያ ውስጥ አቅም አለ። በቃ ወቅት አንስቶ ከዚህ በኋላ ይህን ጥያቄ አንስተው የሚሞግቱትን እህት ወንድሞቼ አሉ። አይቆምም። ይህንን አሁን ከአብይ ጋር ከሆነ ከብልጽግና ፓርቲ ጋር ምናምን ይመስለዋል። እንደ ብልጽግና ቢሆን ራሱ በጣም ብዙ ሰዎች ሊተውትሉ ይችላል። እነዛ እህት ወንድሞቼ ፍትህ እንዲረጋገጥ ነው እየሰራ ከታሪክ አንጻር ከአለም አቀፍ ህጎች አንጻር ሌሎች

አሁን ያሉ ስርዓተ መንግስት ላይ ያሉ ሰዎች ውሰዳቸው፣ ይህን የሚከራከሩ ምሁራንን ውሰዳቸው። እድሜያቸው ለእድሜያቸው የኛ ዋጋ መክፈል ዛሬ ላይ ኢትዮጵያን በአለም ፊት እንደሰው የኛ ነገርን እንወጣለን። ኢትዮጵያን እንደ ኢትዮጵያ እናቆማለን። በአለም ፊት ፍትሀዊ አሰላልፈን እንዲፈጠርና ይደረግ ይህን መሻት እንጂ እንደ ብሔር ወይ ምናምን ግን ለኢትዮጵያ ሆኖ ምንም ቢሳሳት ምንም ቢሳሳት እንደ ኢትዮጵያ ከመቆምና ለኢሳያስ መረጋገጫ ሆኖ ከመጠበቅ የት ይሻል ከኢሳያስ ጋር የምትመኩና የምታሽቀብጡ ሰዎች ምን ያህል የተረገማችሁ እንደሆናችሁ ራሳችሁ ይሸቃሉ ምን ልታገኙ ኢሳያስ ኢትዮጵያ ውስጥ አምጣችሁ ብታነችሁ እሱ እንገላችሁ በኋላ እናንተ ልትሞቱት ወይስ እናንተ እንገለሱ ሊሞት አሳፋ የኖራችሁበት እንዲሆን እንደ ዜጋም ዜግነት የሰጣቸው ሀገር ራሱ ሊያፍር ይችላል። ሁለተኛ ዜግነት ለኢትዮጵያም አፍረንባቸው ስላፈርኩ መሸናለን አታውሩ ሲሉ፣ ምክንያቱም እንዲያሸንፉ ሳይሆን ራሳቸው የተሸነፉ ሆነው ወጥ እንጨት ሆነው እሳቱን የሚያማስሉ፣ እሳቱ ውስጥ ገብተው እየተቃጠሉ የሚያቃጥሉ የሌሎች ምርኩዝ እና ድዜ ሆነው ሀገራቸውና ህዝባቸውን የሚያሸብሩ የሚያጠፉ ባለጌዎች እንጂ

ገንዘቡንም ትክፈል ያለባት ብዙ ተጠቅማለ ያባይ ናግዳ ማንን ጠይቃ ማንን አስፈቅዳ ተቢሯችን ጥምጣ ሂሳብ ታወራርዳ ቤቷን በጨው ታጥባ ተቀብታ መዳ ሶላቷን ስገዳ በረት ተሰራለት አባይ ማንግዳ ተመስጎ እንዲሄዳ ስራው ይሰራል እንደተለመዳ መንገላታ ቅር ህዝባችን ተቀጣ፣ በስደት ተጎዳ። ዱዓችን ይስማው ዋሒዱን አሓዳ አንዲ ነገር አይሆን ሱ ካልፈቀዳ። ነጋሪት ንጎሰበቦም በፈነዳ አላሁ አክበር። እናመሰግናለን። ጋዘሉን እና ታሪኩ በዛ መልኩ ይቀጥላል። ወይ በዛም ይሁን በዚህ ቀየር ነገር የለም ግን እንሻገራለን በቃ እውነት ስለሆነ እኮ ነው። እኔ በትፎዞ የማውቀው ነገር ስላለ እና ፈለገው አይጦች፣ የፈለገው ድንጋዮች፣ የፈለገው ጊንጦች ቢሰባሰቡ በቃ ከመጥፋቶች እንትናሉ። ለምንድን ነው ታዲያ የምትናድደው ካላችሁ፣ ጊዜው እየተራዘመ ስራ አስቸጋሪ እንጂ የጉባኤ ኢትዮጵያ ከተቻገረች ይው፣ አሁን ጥቅምት ሶስት ዓመት ነው። ማንም ቢቶ ወደኋላ መመለስ የለ። ይሄ ዳሜንሽኑ ተቀይሮ እና ሰዎች እንደ ህዋት የሚያስቡ ምናምን ምናምን ቢኖሩ ያ በሽታ ለሱ ጋር ብቻ የተቋጠረ እንጂ ስር የለው። ከስሩ ተነቅሏል፣ ተቆርጧል፣ ወጥቷል። በአየር ላይ የሚንሳፈፈው ቅርንጫፍና የሆነ ቁርጥራጩን ማስወገድ ግድ ነው። ኮሎኔል እስማኤል ነው የራከል በጣም የምገም ኦኬ፣ በጣም በጣም በጣም እናመሰግናለን። ይሄ እውነታዊ አይ ምናምን እንደዚህ መብት ነው መብታችሁ ነው። ሰው አትግደሉ። ኦር እንደዚህ ከዛም ደግሞ ሰዎች አትሳሳቱ። እንደነዚህ አይነት ባልጌዎችን በባልጌነታቸው እንጣ ገዳይ ናቸው፣ ነውረኛ ናቸው። እንደ ፋኖ ነኝ የሚለው ወይም በፋኖ ስም ተጠቅልበው እንደመጣው ቆሻሻ ኢትዮጵያ ውስጥ በግልጽ እርቃኑን የተራመደ አጃቢዎቹም ቢሆን እርቃናቸውን ባለፊት እንደነዚህ ይሄደ እነዚህን ለፍርድ ካላቀረብን ግን የነሱ ይሄዳል እንደምንሆን እኔ ማስመር አይቀየም ይህንን ላይ ነው እንጂ ትኩረት መስጠት ያለብን። ከእነዚህ ጉዳይ ምናምን ነው ብትተዋቸው ምናምን ችግር የለም። በአለም ላይ ለምንድን ነው ኢትዮጵያ ላይ በመከራ ሲዘምቱ የነበር ሁሉ ካርታቸው የሚሰረዝ ሁሉ ሀገራት አሉ። ለምንድነው ይሄ ውሸተኛው? ለምንድን ነው እንዲህ ሲባል ሰው እንትን ነው ለምንድን ነው የራሱ እና ቄስ ሆነ አፋቂ የሆነ ሰው እንደዛ ያንን የኖረበትን የሚነግረው? ለምን ሰው ያሳውቃል? የኖረበትን እኮ ለመናገር በቃ ስላሽ እዚህ መምጣት ይፈጠራል። እዚህ ጋር ያሉ ሰዎች የተወሰኑ ጥቂት መሆናችን በራሱ የሚናገረው ነገር ቸካል። እንኳንና ዛሬ እንኳንስ ዘንድሮ ይህንን ማወቅ ነው ከሟርተኛው ጋራ ከመጋኛው እኩል መቼ ተሟገተ? ረክሰው ካነሱት ነክሰው ከከሰሱት መቼ ተጋመተ? በባንዳ በጠላት እሷ አልተገመተ። መሸሹን ሲመኙ እማኙ ታማኙ በአገር የገዘፈው ተራራው ዘመተ። ቻሎ በገን ጎራው ዘመተ ተራራው ምን ሰምተን ነበር የዛን ጊዜ መሳሪያ ሲቀብር ከኋላ ዜጎችን ሲገድል ከነበረው ጋር የተሰለፈው ሁሉ ገዳይ ነው፣ ወራዳ ነው። ኢትዮጵያ ጠራ ማመን ይህን ያደረገው መሪ ደግሞ በቃ ምን ጊዜም ተራራ ነው። ማንም እየሄደ ቢጋጨው ራሱ እየተፈጠፈጠ ራሱ እየተጋጋጠ ይወጣታል እንጂ እሱ በሚሄድበት አግባብ መልኩ ሄዶ ነው ሰውየውን ማሸነፍ ይችል። ከዛ በአለበት ምንም ምንም እየተረገጡ ለመሄድ ሊሆን ይችላል። ለሀብይ ሲሰዱ ሰዎች እንጂ ለመፎካከርም አለ ምን ብሎ ይይ ምን ብሎ እናንተ ነው ያድነቅ? እስኪ ምን ብሎ አሁን አብይ ሲስተሳደሙ እንትን ሰዎች ምን ብሎ ያድንቃችሁ? ምን ብሎ ወደ ወደና ከፋኖ ተግባራት ትንሽ ማውራት አለብኝ፣ እንደዛ ላልፈው አሁን ሳቱን ሲል ያው አሁን ለምን ምናምን እያልኩ የምተው አለና በትንሹ ፋኖ ፋኖ ላይ ፍንንንንን ያላችሁ አህያ ጅብን በእርግጫ በርግጫ እመታለሁ እያለች የደረሰው ምናምን እየተባለች አህያው ከጅባ ጋር ተባባጠች፣ ወደ ቤት ከመግባት ይልቅ ወደ ውጭ እየሩጠች ለጊዜው እየተራገጠች ይጥሮታ ላይ ይችላል። በፋኖ በሸኝ በፅንፍ ላይ ቆማችሁ የምታውቁ ሰዎች ጅብን እየተራገጠች የምትሮጥ አህያን። ከዛ ውጪ የፋኖ ተግባራት እስረኞችን መበተኑ በትንሹ ለማስታወስ ያለ እስረኛን የበተነ ትምህርት ቤት መዝጋትና ማውደምን የተገበረ መከላከያና አቀኛ ሰዎችን በድብቅ ያጠቃ የገደለ ማዳበሪያን የዘረፈ እንዳይሰራጭም እንዳይመጣም መንገድ የዘጋ ሹፌሮችን ባሰቃቂ ሁኔታ የገደለ የሚያድግት የሚገድል የመብራትና ማስተላለፊያ መስመሮችን በጥይት እየመጣ መሰረተ ልማቶችን እያወደመ ህዝቡን ከመሰረተ ልማት ማስጠበቁና ማጎዛቁን የመጀመሪያም የመጨረሻም መሪሁ እንደሆነ በተግባር የገለጸ ነው። ሰውዚ ጋር ገንዘብ ያወጣ ይሄን ድርጊት የሚደግፍ ሰው በሙሉ ይህን ታሪክ ለማላበስ ነው መፈልጋል። ይህን ታሪክ ለማላበስ ነው መንገድ መዝጋት ህዝብን ማስተቃየት ወልቃየትና ራያን ለጠላት መስጠት የተከፈለባቸውን ዋጋ ሁሉ ማርከስና ከጠላቶቻችን በላይ ጠላት ሆኖ በግልጽ እየተገለጠ ነውረኛ ስብስብ እና ይህንን ስፖንሰር የሚያደርጉ ይህንን በሚዲያ የሚያግዙ ከዚህ ጋር ተሰልፈው ቆሻሻነታቸውን የገለጡ ሰዎች እንዳሉ ይወቁ። አማራውን ከመላው ኢትዮጵያውያን መነጠል፣ ከሀገሩ መነጠል፣ በሄደበትም በቤቱ ቢሆን መግደል ሌላ ቦታ ተገደልክ ተፈናቀልክ ብሎ በቤቱ ሰላሙን ማሳጣት እና ማዋረግ መዝረፍ፣ ማገት ከኢትዮጵያ ታሪካዊ ጥራቶች ጋር ሁሉ ለመስራት ፈቃደኛ መሆኑን በግልጽ መናገሩ ከሸኔ ከህወሓትና ሻቢያ ጋር መጣመሩን በከፍተኛ ድግስ ማክበሩን የነገረን ከአማራ ህዝብ ይልቅ ለሰሜኖች የሚጨነቅ መሆኑን በጀነራል ጀነራል ተፈራ በሚባለው በባንዳ ተፈራ ማሞ ባንዳ ተፈራ ማሞ በባንዳ ተፈራ ማሞ በባዳ ተፈራ ማሞ የተረጋገጠልን መምህራንን የሚገድል የሚያዋርድ ለሰላም የሚሸመግሉ ሰላምን አማራጭ አድርገው የመጡ አባትነታቸውን እድሜያቸውን መሰረት አድርገው የመጡ እናት አባቶችን የሚያዋርድ የሚያንበረክብ፣ ከዛም በአሰቃቂ ሁኔታ የሚገድል ቀረጥ በመሰብሰብ ኬላዎችን ሆነ አካባቢውን ሰላም በመንሳት መሳሪያ ባላያዙ ሰዎች ላይ ውል አልባ የሆነ የጥፋትና ሌሎች ሁነቶችን የሚፈጽም በገዳማት የሚሰበስብ ቦርጫም ካህን የሚመስሉ ቅዠታም ሰካራም። ቄሶች የሚመስሉ ኦር በነዛ በተቀደሱ ቀሳውስትና ጳጳሳት ስም እነዛን ደጋግ ሰዎችን አጥፍተው የህዋት የወያኔ ኦር እንደዚህ የኢህአዴግ ካድሬ ሆነው በኖሩ ሰዎች እየተመራ ቅዠታዊ ተልኮውን በዩቱብ ላይ እዩ ትንቢት ቀን የተናገረ የሚባሉ ቆሻሾች አሉ። የነሱ ማንኛውም ነገር ትንቢት ሆነ የሚነገርበት በትክክል ያየ ሰው አይነገርም።

የክልሉን ባለሀብቶችና ምሁራን በማፈንና በማፈናቀል ከክልሉ እያባረረ ክልሉን ወደ ወናነት ባዶነት ለመቀየር ለማዋረድ የሚሰራ ህፃናት እንዳይማሩ በትውልድ ሁለት ሶስት እጥፍ ወደኋላ እንዲሄዱ በማድረግ ለሁለት ዓመታት ወደኋላ የጎተተ ዘንድሮ ላይም ያንን ለመጥገብ የሚሄድ ሰሊጥን እንዳይመረት ከማድረግ ጀምሮ ከተመረተ በኋላም በመኪና ላይ በእሳት እያቃጠለ ማቃጠሉ ደግሞ በቪዲዮ ቀርጦ እውቅና የፈጠረ ሰው ከዚህ ጋር የቆማችሁ ሰዎች በሙሉ እናንተ የኛ ጠላቶች እንደሆናችሁና በማንኛውም አግባብ ያለ ርህራሄ በጭካኔ የምናጠፋችሁ ባለጌዎች ጠላቶቻችን እንደሆናችሁ እንድታውቁ ነው። ይሄንን በገንዘባችሁ ስፖንሰር የምታደርጉ ምን የምትሉ ቱቦ ዘርግታችሁ ይሄ እና ላኪዎቹ ኦር ሌላም አካል ኢትዮጵያ ላይ እኛ ላይ የሚያደርሰውን ግፍ በቧንቧ ወደ ቤታችሁ እየወሰደ በላይክ በሸር በሳብስክራይብ በገንዘብ በመደጎም ያን ፕሮፓጋንዳ በማስፋፋት የጥፋቱን ሀብት ወይም የጥፋቱን ቆሻሻ ነገር ወደ ቤታችሁ ቱቦ ዘርግታችሁ በከፈላችሁትና በተሳትፋችሁበት ልክ ወደ ቤታችሁ እየወሰዳችሁ እንደሆነ ማወቅ። እኛ አልቅሰን አትቀሩ። እኛ እንደዚህ ሆነን በዛ ያወጣችሁ ነገር ችግር የለም። እንኳን ለእናንተ

በዛ ነው ዚህ ቦታ ለብቻ ትኩረት ተሰጠው። በዛ በዚህ የዘራ ነው እናችላለን በጎ ዘር ንዝራ የኢትዮጵያ ድል ይቀጥላል። ወደን ጠለን ኢትዮጵያ ድል አድርጋ ይቀጥላል። ምንም እኛ ግን ገዳይ ወይ ሟች ከሆነን የሀገራችን ባለቤት አንሆንም። አንዱን በማጥፋት አንዱን እንትን በማለት መክሰርና መውደቅ መሞትና መሞት ካልሆነ በስተቀር አሳፋሪ ነውር፣ ሰው ፊት የማይቀርብ ቆሻሻ ነገር ከመሰብሰብ ውጭ የሀገር ባለቤት አያደርገንም። ከዛ ይልቅ ሀብት ያለው በሀብቱ ኢንቨስት ያደርጋል፣ እውቀት ያለው በእውቀቱ ይሞክ። የኢትዮጵያ ህዝብ የሚፈልገው ያለው ነገር በቂ አይደለም፣ ከዓለም ጋር እኩል ሆነን እንድንሄድ ነው። ከዓለም ወደ ኋላ የሚያስቀርም በመገዳደል እጃችንን በደም የሚያጨማለት ህይወታችንን የሚቀማ ያለው ነገር አለበቃን አለ ብለን ተነስተን ያለን ነገር ሁሉ በሳት እያበላል የምናብድ አይነት እውነት ውስጥ የሚከተን እንደ አይነት የረከሰ ትውልድ አንፈልግም፣ አንፈልግም። ስለዚህ ከዛ የሚያወጣ ነው የምንፈልገው። እንዳለም እኩል ነው የምንፈልገው። ሰቦች ጋር ሰኮድ ነው መኖር የምንፈልገው። ከዚህ ጥፋት የሚያወጣ አቅምና አመለካከት ያደርሰው ሰው። ከዛ ውጭ ደግሞ ራሱ ቆሻሻ ራሱ ላይ ያደርገው እንጂ የእኛን እውነት ሊቀማን የእኛን ዘመን ሊቀማን አይገባም። በየትኛውም ቦታ ላይ ክብሩን ጠብቆ ለመገኘት ጥረት እና ሃይማኖት ለመታላት፣ ባህል ለመታላት፣ በዓል ለመታላት፣ ሰው መሆን ለመታላት፣ አለባበስ ለመጣላት፣ ቋንቋ ለመታላት እኮ ያሳፍ። እንዴት በዚህ ልክ እሳቤው የተቀማተው ይፈጠል ሁሉን ነገር ለመጠፋፊያ እንዴት ሰው ይሄዳል? ምን አይነት ስርዓት ህብረተሰብ ቢበዛ ምን አይነት ስርዓት ምን አይነት የተጎሳቆለ ሰብእና ቢኖረ ነው በዓል ሲከበርም ለቀም፣ ሃይማኖትም ለቀም? ይሄ ጉስቁልና ውድቀት እኮ ነውር፣ እኮ ኋላ ቀርነት እኮ አሳፋሪ ነገር እኮ እውቀት ኳል፣ ምሁርነት ኳል፣ ኒወር ክሬቲቪቲ ወር ፈጠራ ኳል። በዚህ ልክ የረከሰ ሳቢ ያላቸው በጣም በጣም የቆሸሹ ብዙ ሰዎችን በተለያዩ ሚዲያዎች ላይ ሳይ ነው የዋልኩትና ኢንወይ ያ አይቀርም። ሻቢያ ኦር ሌላም ሌላም ያላችሁ ሰዎች በጊዜ ንቁ፣ አለዛም ትጠረጓታላችሁ። ኢትዮጵያ ትቀጥላለች። ወንድ የሆነ የኢትዮጵያ ህዝብ ሳይ ማስቆር አይችልም፣ አይችልም፣ አይችል ሲያሸንፈኝ። ኢትዮጵያ ታብጽ ለባ በእግዚአብሔር። አብራችሁ የነበራችሁ ወንድሞች በሙሉ እጅግ አድርጌ አመሰግናለሁ። የምቆጨው የምናደርገው እንደግለሰብ አይደለም። ይህን ተረጉልኝ፣ የሀገር ጉዳይ የብዙ ሰዎች እውነት። ከዓለም ጋር ደግሞ በጣም የራቀና ኋላ ላይ የቀረ ሀሳብና አመለካከት በመሆኑ ከዓለም ወደ ኋላ ስለሚያስቀር በዚህ ጉዳይ ላይ እንደዚህ ማውራት ጭምር በራሱ በጣም ይጎታል። እንደዚህ በማይጠቅም ነገር ላይ ጊዜያችንን መጨረሳችን ጠላቶቻችን የሚወዱት የሚፈልጉት ስለሆነ ይቆጨኛል። በፈጠራ ነገሮች ላይ በሚጠቅሙ ነገሮች ላይ ውድድር ውስጥ ገብተን እንደ መስራት እኛ ስለ ሬቻ ስለ መስቀል ስለሆነ ስለሆነ ስለተሰራው መንገድ መፍረስና አለመፍረስ መሆኑ በጣም ይሰማኛልና በሱ ስሜት ተሰቱ ነው በማወቅ ይሁን ባለማወቅ ያስቀየሙትን ሁሉ አፉበሉ ይቅርታ ጠይቃለሁ። ሰላማችሁ ይግዛባይ ያላችሁበት በጎ ነገር የምታስቡት ወንድሞቼ ሁሉ በጎ ሕልማችሁ ይሳካ። አይዟችሁ። እውነትን የያዘ ሰው አቅል ለመኖር ጥረት የሚያደርግ ሰው አይነካም። እሳቤው የተበላሸበት ሌሎችን በማጥፋት የኔ ይሳካልኛል ያለ ሰው ደግሞ የትም ቦታ ይኑር አይተፍ አይሹን። እንደዛ ነው። ደህና ደሩ።